እሺ፣ እናመሰግናለን። እንግዲህ አስራ ሶስተኛ ቀን የዘመቻ አንድነት ውሎን ለመስማት እዚህ ተገናኝተናል። በሚዲያ በኩል ኤቢሲ ቴሌቪዥን፣ ሮሃ ቲቪ፣ ግሎባል ፋኖ ሚዲያ፣ ብላክ ላይን ሚዲያ እንዲሁም ኢትዮ ሁለት ሀምሳ አንድ አሻራ ሚዲያ፣ ተጨማሪ መረጃ ቲቪ እዚህ እንገኛለን የ ቀጠናዎቹ የህዝብ ግንኙነት ኃላፊዎችም ሪፖርቱን ለማሰማት ስለተገኛችሁ በጣም አመሰግናለሁ። በቅድሚያ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸ ጸሐዩ ወደ አንተ ልምጣና አስራ ሶስተኛ ቀን የዘመቻ አንድነትን በተመለከተ አጠቃላይ በእናንተ ቀጠና ያለውን ብታሰማን፣ አመሰግናለሁ። ማዚ እንግዲህ ዘመቻ አንድነት አስራ ሶስተኛ ቀን ይገኛል በጣም በየቀኑ ሆት እየሆነ ቀጥሏል። ውጊያው ድል ማድረጉም ቀጥሏል። በጠላት ላይ የቁሳዊና ሰዊ ኪሳራ ማድረሱም ቀጥሏል። የሞራልም የፖለቲካም አጠቃላይ የስነቦና ብልጫ እየወሰድን ነው በጠላት ላይ የምንገኘው። አስራ ሶስተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በአንደኛ የሚጠቀሰው ተፈራ ዳምጤ ሁለተኛ ክፍለ ጦር ስር የሚገኘው ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምብ የተሳ ኦፕሬሽን ሰርቷል። ሁለተኛው በአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዘ ጎንቻ ብርጌድ አራት ቦታ ላይ ባደረገው ማጥቃት በወራሪው ላይ ከባድ ሰዋዊና ቁሳዊ ኪሳራ ያደረሰ ሲሆን በአጠቃላይ የሶስቱ አውደ ውጊያ የተደረጉ መረጃዎች አልደረሱንም እንጂ አንድ ቦታ ላይ ብቻ በተደረገ ማጥቃት አስራ ሰባት የወራሪ ፋይል በአጠቃላይ በሰብ አንደኛ ክፍለ ጦር ላይ ከባድ መብረቃ ጥቃት በመፈጸም አረንዘው ጎንቻ ብርጌድ ዛሬ አራት ቦታ ላይ ድል ተቀዳጅቷል። ሶስተኛው በሶስተኛ ጎጃማ ገምዶ ክፍለ ጦር ስር የሚገኘው አቤ ጉበኛ ብርጌድ ዱርቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፉ በነበሩ የክፍለ ጦር አመራሮች፣ የኮር አመራሮችና ካቢኔዎች ጋር በአንድ ላይ በመሆን ማህበረሰብ ለመሰብሰብ ጥረት ሲያደርጉ ነበረ። ስብሰባውም ተበትኗል። በተደረገው ማጥቃትም ዘሪውን አስራ ሶስትን በመጠቀም እንደዚሁም ቦምብን በመጠቀም ከፍተኛ ድል ተቀዳይተናል። በዚህም አንድ የብልጽግና ስብሰባ መበተን ተችሏል። ሁለተኛ ሁለት የከፍተኛ አመራር አጃቢዎችን ቁስለኛ ማድረግ ተችሏል። በአጠቃላይ ዘመቻ አንድነት ጠንከር ብሎ ቀጥሏል። ሌላው በዛሬው ዕለት ለየት ያለ ዜና አለ። እሱ ዜና ምንድን ነው? በመራዊ ከተማ ከቅርብ ርቀት በምትገኘው ብራቃት በተባለች አነስተኛ የገጠር ከተማ ውስጥ የሚገኘው የወራሪው መከላከያና የአድማ ብተና አባላት እርስ በርስ ገጥመው ለረጅም ሰዓት በደረገ የተኩስ ልውውጥ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን አረጋግጠናል። የኮዙ ምንድነው? የግጭቱ መንስኤ ምንድነው? በግምገማ ወቅት የወራሪው መከላከያ መካከለኛ አመራሮች እዚያ የነበሩ ማለት ነው ከዚህ በፊት በሰሜኑ ጦርነት ሕወሓት ጋር ባደረግነው ውጊያ ፋኖ ሆኗለ አሁን ደግሞ የአማራ አድማ ብተናም ስልታቸው ነው አማራዎች እንጂ መልሶ ፋኖ መሆኑ አይቀርም፣ እና ተተኳሽና መሳሪያ ለምን ነው የሚሰጥ? መሰጠት የለበትም። እንዲያውም በውጊያ ሰዓት ከጀርባ እየመታን አድማ ብተናውን እየመታን ከጀርባ ትጥቁን እየማረክን አድማ ብተና የሚባለው መጨረስ አለብን የሚል ግምገማ አንድ ከፍተኛ መካከለኛ የዚያ የክፍለጦር አመራር ማቅረቡን ተከትሎ ነው። የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት እና የአድማ ብተናው ሙሉ በሙሉ ወደ ጸብ ተቀይሮ ከስድስት ሰዓት ጀምሮ በተደረገ የተኩስ ልውውጥ በከባድ መሳሪያ በዙ ሳይቀር በፔምፔ እና በዲሽቃ ሳይቀር በተደረገ የተኩስ ልውውጥ በርካታ የጠላታስበስሙትና ቁስለኛ የሆነው ማለት ነው። በዚህ አጋጣሚ እና በተለይ የአማራ ተወላጁ ነው የብልጽግና ስርዓትን እያገለገሉ የሚገኙ ኃይሎች በሙሉ መልእክት አለኝ። የዛሬው የብራካቱ የእርስ በርስ ውጊያ የአማራን ፖለቲካና የኢትዮጵያን የፖለቲካ አስተላለፍ በግልጽ ቁልጭ አድርጎ የሚያሳይ ነው። ይሄ ማለት ምንድን ነው? የአማራ ተወላጅ የሆነ ሁሉ በአብይ አህመድ ቋንቋ የሚገለጸው ፋኖ ተብሎ ነው። ካድሬም ይሁን ሚኒስቴርም ይሁን ደህንነትም ይሁን ኢታማጆርም ይሁን እግረኛ ተዋጊም ይሁን ምንም ይሁን ምን ፋኖ ነህ ተብሎ የሚፈረጀው እና ትክክለኛ የአብይ አህመድ የወራሪው ኃይል በዛሬ ዕለት ያስተላለፈው መልእክትም ይሄንን ነው። የኋላ ኋላ ፋን ነው መሆናችሁ ስለማይቀር ከጀርባ በውጊያ ሰዓት እየመታ መሳሪያውን እንቀበልና አድማ ብተና እንደምስስ የሚለው ሀሳብ፣ አድማብተናው ከዚህ በፊት እኔም እንደገለጽኩት እኛም እንደምናምነው እውነቱም እንደሚያሳየው ከሆነ የአብይ አህመድን ወራሪ ኃይል በክተት አዋጅ በሳምንት ባልሞላ ጊዜ ውስጥ በየአካባቢያችን ያለውን ኃይል ስንውጠውና አባይን ተሻግረን ወደ አዲስ አበባ ጉዞ ስንጀምር፣ እርግጠኛውን የመናገር የምችለው አድማብተና የሚባል አማራ ተወላጅ የሆነው አሁን የነ አብይ አህመድ ከኛ ነገር እንደው ብልጽግና እንደሚሰለፍ ምንም ጥርጥር የለውም። ይሄንን እነ አብይ አህመድ ዘቡ ከወዲሁ በስትራቴጂ የማጥፋትና የማጥቃት ስራ ነው እየሰሩ ያሉት። የእኔ ጥሪም የሆነ ታያመሻሹበት ይላል ያገሬ ሰውና የማታድሩበት የማያሳድራችሁ የብልጽግና ቤት ውስጥ ምን ልታደረጉ ነው የምታመሻሹበት? አድማ ብተናዎች ካድሬ ሁናችሁ ከአዲስ አበባ እስከ ባህር ዳር ከባህር ዳር እስከ ወረዳ ከተሞች ድረስ በፒምፒ እና በዙ ተደብቃችሁ ያላችሁ የአማራ ተወላጆች የማታድሩበት ቤት ለምን ታመሻሻ ያላችሁ የሀገሪቱ የፖለቲካ መልክ እየተቀየረ የሀገሪቱ የኃይል አስተላለፍ እየተቀየረ የአማራ ፖለቲካ ከሰላማዊ ትግል አንስቶ ወደ ጠመንጃ አድጎ ጠመንጃው፣ ሚሊዮን ጠመንጃ ጠንካራና የተባበረ ክንድ አፈርጥሞ ባለበት በዚህ ወቅት ከአብይ አህመድ ጋር ተሰልፋችሁ ለመሞት ነው ወይስ ምን አይነት የፖለቲካ ግብ ልታሳኩ ነው? ዛሬ በፒምፒ በመድፍና በታንክ ተደብቃችሁ የምትዞሩት የሚል መልእክት አለኝ። ስለዚህ ወደፊት የቀነ ጊዜ ገደብ እናስቀምጣለን። በምናስቀምጠው ቀነ ገደብ ሁላችሁም በየአካባቢችሁ ወደሚገኘው የፋኖ ወገናችሁ እንድትቀላቀሉ የያዛችሁን ይዛችሁ እንድትቀላቀሉ ለማለት እወዳለሁ። በተረፈ ወደ አካባቢያችን ዘልቆ የገባውን ሀብት እየዋደመ ያለውን ንጹሐን እየጨፈጨፈ ያለውን የአብይ አህመድን ወራሪ ኃይል ለአንድና ለመጨረሻ ጊዜ ደምስሰን አራት ኪሎ የምንገሰግስበትና ለኢትዮጵያውያን የሚመች ስርዓት የምናመነጭበት የምንወልድበት የምንገነባበት ጊዜ ሩቅ አይሆንም የሚል መልክታለኝ አመሰግናለሁ። በጣም አመሰግናለሁ። ፋኖ ማርሸት እንደው ከዚህ ጋር ተያይዞ ከመቋጨት በፊት ሀሳብህን አንድ ጥያቄ ለማስከተል ነበረ። አጠቃላይ ይሄ ዘመቻ አንድነት ከተጀመረ እንግዲህ ዛሬ አስራ ሶስተኛ ቀኑን አስቆጥሯል። በዚህም ከዚህ በፊት በነበራችሁ ማብራሪያ ወታደራዊ ድሎችን ብቻ ሳይሆን የተለያዩ ፖለቲካዊ ድሎችንም የተቀናጃችሁበት እንደሆነ ተናግራችኋል። የሚታየውም ያ ነው በተለያዩ ግብረ መልሶች ላይ እና እንደው እንደ አጠቃላይ መሬት ላይ ካለው ከነዋሪው፣ ከህዝቡ፣ ከወታደሮች እንደገና ደግሞ ከማህበራዊ ሚዲያ ውስጥ ያለው ግብረ መልስ ምን ይመስላል የሚለውን አጠራ አድርገህ ብትነግረን። ማህበረሰባችን ዘመቻ አንድነት ከታወጀ ጊዜ ጀምሮ መሬት ላይ እየታገለ ያለውም ሎጂስቲክ እያቀበለ ያለውም መረጃ እያቀበለ ያለውም የትግሉ ደጋፊ የሆነውም በውጭ ዓለም የሚገኘውም ሀሳብ ያለውም የሌለውም በአጠቃላይ የአማራው ማህበረሰብ ከምንጊዜውም በላይ የተነቃቃበት በትግሉ ያለው ተስፋ በእጥፍ የጨመረበትና ዋጋ ለመክፈልና ይህን ስርዓት ለመጣል ዝግጁ መሆኑን በተግባር ጭምር ያ እና ግን እፈልገው ትልቅ ነገር አሁን ማህበረሰባችን በየትኛውም ዓለም ያለ ከዓለም ጫፍ እስከ ጫፍ ያለ የአማራ ማህበረሰብ እና ሀገር ወዳድ ኢትዮጵያዊ እንዲሁም የትግሉ ደጋፊ በዘመቻ አንድነት መባቻ ላይ አንድ ድርጅት መስርተን የተመሰረተውን ድርጅት አውጀን ድጋሜ የሙሉ ጊዜ ጦርነት አውጀን ብልጽግና እንድንፋለመውና እንድናስወግደው እየጠበቀ ነው። እውነተኛውና ነባራዊ ሁኔታ የሚያሳየው የህዝባችን ስሜትና ፍላጎት ይሄ ነው። ስለዚህ እኛም ለዚህ የመጨረሻውን እድል አሟጠን ዘመቻ አንድነትን አስቀጥለን ድርጅታችንን መስርተን ህዝባችንን አሰልፈን ይህንን ወራሪ ኃይል ደምስሰን ለህዝባችንም ህልውናውን የሚያረጋግጥ ለኢትዮጵያውያንም የሚጠቅም ድርጅት እንደምንመሰርት ለማረጋገጥ እወዳለሁ። ስለዚህ ማህበረሰባችንም በየአቅጣጫው በቻለው መንገድ ሁሉ ይደግፍ። ልክ አሁን ሞራሉን እንደተነቃቃ ሁሉ አሁን ጥሩ እየሰራችሁ ነው እንደሚለን ሁሉ አሁን ደስታውን እንደገለጸልን ሁሉ አሁን ዋጋ ከፍሎ ስርዓቱን ለመጣል እየተዘጋጀ እንደሆነ ሁሉ ዘመቻ አንድነት ያመጣውን መነቃቃት በዕጥፍ አስቀጥለን ወደ ድርጅታዊ መስረታና ወደ ሌሎች የኃይል ግንባታ የኃይል አንድነት ወደ ከፍተኛና ከባድ ማጥቃት ተሸጋግረን ይህን ስርዓት ለመጣል የምናደርገውን ጥረት እየደገፈ ነው፣ በተጨባጭ አሳይቶናል። ስለዚህ እኛም በተባል ነው በተጠበቅ ነው በተገመት ነው ልክ ሆነን ለመገኘት ዝግጅት እያደረግን ስለሆነ በአጠቃላይ የማህበረሰባችን ሞራልና ያለበት የድጋፍና የስሜት ደረጃ ከመቼውም ጊዜ በላይ ደስ የሚል ሆኖ አግኝተነዋል። በጣም አመሰግናለሁ ፋኖ ማርሸት። በቀጣይ ወደ አማራ ፋኖ በሸዋእዝ እዝ የህዝብ ግንኙነት ኃላፊ ፋኖ ዶክተር አብደል አንድሪስ ወደ አንተ ልለፍ እና አጠቃላይ የአስራ ሶስተኛ ቀን ዘመቻ አንድነት ውሎ ምን ይመስል ነበር የሚለውን ብታስቃኝን፣ አመሰግናለሁ። መልካም እሺ። የአማራ ፋኖ ሸዋእዝ የሚለው የአማራ ፋኖ በሸዋ በሚስተካከል ጥሩ። እንግዲህ የአማራ ፋኖ በሸዋ ከተጀምር ምንድን ነው የዘመቻ አንድነት ከተጀመረ ጊዜ ጀምሮ በንቃት እየተሳተፈ ይገኛል። ምናልባት ሙሉ መረጃዎቹን የኢንተርኔት መቆራረጥ ነበር ማግኘት አልቻልኩም። የሆነ ሆኖ ዛሬም በሁሉም ክፍለ ጦሮቻችን እንቅስቃሴ የነበረ በመጠነኛ እንቅስቃሴ የነበረበት ሁኔታ ነው ያለው። ከጦር ምንድን ነው ከአውደ ውጊያ አንጻር ምናልባት ይህን ጠቅለል ያለ በኋላ ምንድን ነው የምናሳይ ይሆናል ከዛ በዘለለ ግን በአብዛኛው የፖለቲካ ስራዎች ስንሰራን የዋልነው ዋና መሪውን ጨምሮ የጦር ምንድነው ሰራዊቱን በማነቃቃት ግንባታ በመስጠት ለቀጣይ ዝግጅነት እንዲዘጋጁ ዝግጅት እንዲያረጉ ስናረግ የዋልንበት ሁኔታ ነው ያለው። በሌላ መንገድ እንደምታስታውሱት ቀጠና የተሰስረዎች ስራዎች እየተሰሩ ነው የዋለው ከዚህ በፊት እንደምታስታውሱት ሰባለ ሰባ ክፍለ ጦር ከቀደም ሲል ከነበረው በት አደረጃጀት ወጥቶ ብቻውን የነበረበት ሁኔታ ነው ያለው። እሱንም እንግዲህ በተቻለ መጠን ከዚህ ዘመቻ አንድነት ጋር በማያያዝ በተቻለ መጠን ጥንቃቄ በማድረግ በመነጋገር ቀጠና ትስስር እንዲፈጥሩ ከአማራ ፋኖ በሸዋ ከአፄ ኩን አምላክ ክፍለ ጦር ጋራ በጋራ ጠላትን በመምታት ላይ አብረው እንዲሰሩ ሌሎች ውይይቶች ካሉ በቀጣይ ምንድነው ግለቱን ጠብቀው እንዲሄዱ የማድረግ ስራዎች ሲከናወኑ ነው የዋለው። ምናልባት እዛ ላይ እናንተም በተለያየ ሚዲያ አማራጮች አይታችሁታል። በተለይም ቀደም ሲል በነበሩበት አደረጃጀት ህዝብን አስቀይመናል ይሆናል በሚል ይቅርታ ህዝብን በመጠየቅ ከወንድሞቻቸው ጋራ ሰባ ለሰባ ክፍለ ጦር ማለቴ ነው ከአጼኩን አምላክ ክፍለ ጦር ጋር አንድ እንደሆኑ በተለይም ከዚህ በፊት በነበረው ማጄቴና አካባቢ በነበሩ አንዳንድ እንቅስቃሴዎች ላይ ማወቅ የሚሆን ባለማወቅ ስንሳተፍ የበደልነው ህዝብ ያጠፋነው ህዝብ ወንድሞቻችንን ማስቀይመን ከሆነ በሚል ፍጹም አማራዊ በሆነ ቅንነት በተሞላበት በፍቅር አይን ይቅርታ ህዝብን ሲሉ ተንበርክከው አይተናል። ይህም እንግዲህ በጣም የሚያስገርምና ደስ የሚያሰኝ ነገር ነው። ምንድ ነው፣ ሰው ያጠፋ ብቻ አይደለም ይቅርታ የሚጠይቀው። የበደለ ብቻ አይደለም፣ የተበደለም ፈጣሪም ዝቅ ብሎ እንዳስተማረው ያ ምሳሌ መማረግ ተበድሎ ጭምር ይቅርታ የሚጠይቅ የትልቅነት መገለጫ ነው። በተለይ በአማራ ባህል ሰው ተበድሎ እንኳን ይቅርታ ይላል። መንገድ ላይ መቶ እንደገፋው እያወቀ እንኳን ይቅርታ ይጠይቃል። ስለዚህ ማህበረሰቡ ጋር የነበረውንም የፍቅር እይታ እንዳያችሁት ነው። በጣም ደስ የሚል ማህበረሰባቸው ጋር አብረው ውይይት አድርገው ሁለቱ ክፍለ ጦሮች በጥምረት ጠላትን ለመምታት በሚያስችል ደረጃ በትብብር ለመስራት ስምምነት ላይ በመድረስ ከህዝባቸው ጋር አብረው ሲዋሉ አብረው ምንድን ነው ተሃድሶ ሲያደረጉ አይተናል። ምናልባት ቀጣይም እንግዲህ የሚሄዱ ውይይቶች ንግግሮች ካሉ እሱም አንድ በር ከፋች ነው። ባይሆን እንኳን አብረው ጠላትን በመምታት ትናንትና በተቃርኖ ጎራ ሆነው ወደ መተኳኮስ ያመዝን የነበረውን ሙሉ በሙሉ ወደ ወንድማማችነት በመቀየር እንደተመለከት ነው። በጥሩ ሁኔታ ህዝባቸውን ሲያወያዩ፣ ሲያነቃቁ፣ ሰራዊቱም ሲነቃቃ፣ ሲጨፍር፣ በደስታ ሲላቀሱ ያይንበት ነው። ሌሎችም እንደዚሁ ቀጠናዊ ስራዎች ሲሰሩ ነው የዋሉት። በተለይም ከዚህ ከአንድነት ጋር በተያያዘ ከአማራ ቤት ጋር ሊሆን ይችላል ሌሎች ቀጠናዊ አስፈላጊ የሚባሉ ነገሮች ላይ ንግግር እየተደረገ ነው ያለው ማለት ነው። ስናደረግ ሁሉም ጥረት ሲያደረግ እየተዋለበት እውነት ነው ያለው። እንግዲህ ቀጣይ ምን ይሆናል የሚለውን የሚቀጥሉት ቀናት የሚወስኑት ነው የሚሆነው። ዞሮ ዞሮ ግን አማራ አንድነት ላይ መቼም አንድ ሳንሆን የምናሸንፈው ትግል ስለማይኖር በርካታ ኃይሎች ጋራ መተባበር በቅንጅ በውህደት የሚሆነው በውህደት በትብብር የሚሆነው በትብብር እያደረግን በተለይም ቀጣይ ለምንሰራው የአማራ ቤት ብዙ ብዙ ጡቦችን እያስቀመጥን የዋልንበት ሁኔታ ነው ያለው። እንዳጠቃላይ ሲወሰድ ግን ጥሩ አሻጋሪ የሆኑ ሀሳቦች የተነሱ ንግግሮች፣ ድርድሮች፣ ውይይቶች ሲደረጉ እየዋሉበት ሁኔታ ነው ያለው። እንደ አጠቃላይ በዛሬው ዕለት ያሉት እነዚህን ይመስላሉ። ሌሎችን የአውደ ውጊያ ውሎች በቀጣይ በዜና መልክ ሰርተን የምናስተላለፍ ነው የሚሆነው። አመሰግናለሁ። መልካም። ምናልባት ቅድም አንተ ከመግባት በፊት ለፋኖ ማርሸትም ያነሳው ጥያቄ ነበረ። አንተም ሄደበታል በተወሰነ መልኩ የቀጠና ትስስሩን በተመለከተ እንግዲህ በወታደሩ ዘንድ ያለውን ትልቅ መተባበርና መረዳዳት ነው የገለጽ ክልልና መናበቡን ጭምር እንዳጠቃላይ ከዘመቻ አንድነት ጋር ተያይዞም በምታደርጉት የቀጠናዊ ትስስርም እየሰራችኋቸው ባላችሁ የአንድነት ሂደቶች ላይ ህዝቡ ያለው ምላሽ ምን ይመስላል የሚለውን ነገር አንስቼለት ነበር። በዚህ ላይ የምትለን ነገር ካለ አጠራ አድርገህ ሂድበት። መልካም አመሰግናለሁ በድጋሚ እንግዲህ አንቺም እንዳልሽው ህዝባችን የአማራን አንድነት ነው በብዙ የሚሻው ተስፋ ምንም በዚህ በትግል ላይ ተስፋ የሚቆርጥ ማህበረሰብ የለም ተስፋ የሚቆርጠው በምንድን ነው የሚቀየመው የሚከፋው ያን አንድነት ሲያጣ እርስ በርሳቸው ወንድማማቾች ይጣላሉ፣ ይጋጫሉ ብሎ ሲያስብ የዚያን ጊዜ ነው ትልቅ ጭንቀት ውስጥ የሚገባው ማህበረሰባችን ማለት ነው። ለዚህ ደግሞ ዛሬ ማጀቴ ላይ ምናልባት አላክምላችሁ ከሆነ አላቅም፣ በኋላ እናስተላልፍላችኋለን ቪዲዮውን የማህበረሰቡ ምላሽ ምን እንደሚመስል ማየት ነው። ልጆቹ በፍቅር ወድቀው በጣም በትልቅ ጸጸት ውስጥ በሚመስል ነገር ሰራዊቱ እርስ በርሱ ሲላቀስ፣ ማህበረሰቡ ሲያለቅስ የደስታ እንባ ሲያነባ ማየት መቼስ የሚገርም ነው። ስለዚህ ማህበረሰባችን እጅግ እጅግ የሚጠብቀው ነገር አለ። በእርግጠኝነት እንደ ፈጣሪ ፍቃድ፣ እኛም እናሳፍረዋለን ብዬ አላምንም። በቀጣይ እነዚህ ነገሮች ሙሉ በሙሉ ተቀርፈው ዛሬ ማጀቴ ላይ የታየውን የደስታ እንባ ምናልባትም በሚቀጥሉት ጊዜያት ምናልባትም ቀናት ሊሆን ይችላል በአማራ አጠቃላይ በአማራ ሕዝብ ወይም ደግሞ በአራቱ ጠቅላይ ግዛቶች በሚደረገው ፍጻሜውን በሚያገኘው የአማራ አንድነት ላይ እንደሚደግመው ሁሉም ምናልባት እዚህ ማጀት የታየው በመላ አማራ ክልል ብቻ ሳይሆን በመላ ዓለም የሚኖሩ አማራዎች የደስታ እንባ እንደሚያነቡ ምንም ጥርጥር የለኝም። ስለዚህ በእኛ በኩል የምንችለውን ሁሉ እያደረግን ነው። እንግዲህ የቀጣዮቹ ቀናቶች የሚወስኑት ነው የሚሆነው። ይህን ነው ማለት የምንችለው። በጣም አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን የዛሬው የውሎ ዘገባችን ይሄን ነው የሚመስለው። እንግዲህ የአማራ ፋኖ በወሎ የህዝብ ግንኙነት ኃላፊ እና የአማራ ፋኖ በጎንደር የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊዎች በኢንተርኔት ምክንያት ልናገኛቸው አልቻልንም። እንዳገኘ ናቸው። እንግዲህ በሌላ ዘገባ ይዘናቸው የምንመጣ ይሆናል። ለዛሬው በያላችሁበት ሰላም